አህሙ ኢሣም ምንድን ነው ጥፋቱ? ጥፋቱ ምንድን ነው? እንዳንተ አገኘው ሴት ጋር ካልተሻሸ ብለ ነው ወይስ ምንድን ነው ነገሩ? ነገሩም አልገባንም ማለት ነው። እንደዚህ ሁነት በጣም ነው የሚያስቀው፣ የሚገርመውም ማለት ነው ጨዋታቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ሰላም ሰላም ብያለሁ ሁላችሁንም፣ ውድ ውዲ ቤት ሰዎች ላይክ፣ ሼር እያደረጋችሁ አበረታዙ፣ ሰብስክራይብ እያደረጋችሁ ማለት ነው። እና ዛሬ ደግሞ የመጣሁት እንግዲህ ያው ታውቃላችሁ፣ እኔ በፈቂ አልደራደርም በፊት ነበረ ማለት ነው። አሁንም ቢሆን ፈቂ፣ በነገራችን ላይ እኔ ሳላደንቃት አላልኩም። የውሉ ሩጫው ያው ይህቺን መቶ ሺህ ለማስገባት ነው። በነገራችን ላይ ግን ደግሞ አንድ አንድ ጊዜ እነዚህ ልጆች ወይም ኮሜንታተሮች ለምንድነው የሚሰርውኝ? ለምንድነው የሚጠሉኝ? ይ ምንድን ሰርቼ ይሆን ጥፋቴ ምን ይሆን ጥፋቴ የጠፋሁት ጥፋት ማስተካከል አለብኝ ብለሽ ራስሽን ጠይቅ፣ ፈክዬ ማለት ነው። እኔ በነገራችን ላይ የፈኪ አድናቂ ነኝ። በፊት እንዳያቸዋል ብዙ ችግር ተደራርቦባት አሁን ጋር ባለ ሰዓት ሁለቱንም በአንድ ወዳያቸው ነበረና በመሃል ግን የእንደዚህ አይነት ነገር ሲፈጠር ከፈኪ ጎን ነበር ብዙዎቹ ታቃላችሁ ማለት ነው። ጦርነት ከፍቼ ነበር ብዙዎቹ ሲሰርቡ የነበረ ስድብ፣ ሰዳደብ ነበረ። ነገር ግን አህሙና ፈኪ ደግሞ ታርቀው በአንድ በመምጣታቸው ደስ ብሎናል። አብረው በመስራታቸው ደስ ብሎናል እንደገና ነገር ግን እኔ በነገራችን ላይ ፈኪንም ብቻ ሳይሆን የፈኪ በእርግጥ ለይቶባታል። አህሙ ግን ፈኪን የሚወዳትና የሚያፈቅራት ነበርኛም ይመስለን ማለት ነው። ምክንያቱም በፊት አሁን እሷ እንደማትፈልገው እሱ እንደሚፈልጋት አድርጎ ነበር አህሙ እንትን የሚለው ማለት ነው። ነገር ግን ብዙዎቹ ያስመሳይ አስመሳይ፣ አህሙን ጎዲያቸው ምናምን እየተባለ ብዙ ሰው ሲሰርባት ነበረ ፈኪን ማለት ነው። እኛም ደግሞ በነገራችን ላይ እኛም ደግሞ ካልፈለገች ግድ ነው እንደ እያልን ስንከራከር ነበረ። እና አሁን ላይ ግን ስራቸው ሁሉም ድራማ ነው ማለት ነው። ምክንያቱም አሁንም አሁን ቲክቶክ ላይ እየሰማ ነው ነውና በስራ ጉዳይ እንጂ የፍቅረኛ አይደለችም ሲል ነበር። እና እን ኮሜንታተሮች፣ ራሳችሁን ጠብቁ ኮሜንታተሮች እኛ እራሳችንን መጠብቅ ስህተት በነገራችን ላይ ስህተት ሲገኝ በእርግጥ ኮሜንት መስጠት ግ ጥፋት ስናይ የሁላችንም ዝማናም ነገር ግን ደግሞ ተለክስ ያህል በጣም ነው የሚደብረው፣ ማለት ነው እና ለምን ይሰርጉኛል ለምን ኮሜንት ላይ እንትን ይሉኛል ብለ እራሱ መቀየም የለብሽም ማለት ነው። ምክንያቱም ኮሜንታተሮች የሚያወጡን ነገር ነው ኮሜንት ላይ የሚጽፉት ያለው ማለት ነው። አንቺም ደግሞ ቪዲዮ ቪዲዮ ሰጭ በጥሩ ነገር ብቻ ሲገድፍሽ አይደለም እንትን ማለት ነው። ውዴድ ያለብሽ መጥፎ ነገር ስትሰሪ እንዲሁም አይ መጥፎ ነው ይሄ ነገር ስህተት ነው የሚለሽን ሰው መጥራት የለብሽም። እንደዚህ የሚለሽን ሰው ሰደው ማለት የለብሽም ማለት ነው። እንደገና ቶፌ ጋር ራሱ አሁን በስራ ጉዳይ ነዋች። የዛን ሰዓት እንግዲህ እነንትናም እንዳላይ እንተቀማም ብለው ጉራ ከርዩዋሉ። ያ ሁሉ ያ ሁሉ ፈተና አለፈ። ከዛ ደግሞ እንትና ጋር መጣሽ ኢብሮጋ ጋር መጣሽ። ቀለመት አስረላተ ምናምን ምናምን ተባለ፣ ያው ሁሉ ነገር ውሸት ሆነ። እንደገና ደግሞ አህሙ ጋር ታች አሚር ጋር መጣሽ፣ አሚር እንትና ጋር ማሄር ጋር መጣሽ። ሁሉም ሰው የእኔ ሁኔታሽን እያየ ነው ማለት ነው፣ ኮሜንት የሚሰጥሽ። አሁን እነ ማሄርም ጋር እነዝህም ጋር ማስተካከል አለብሽ፣ የራስሽ ጥፋት ነው። በጥሩ ነገር ረመዳን ላይ በጥሩ ነገር መታችሁ ነበረ ሙዛ፣ እና በጥሩ ነገር ማንኛውም ሰው ጋር ቢሆን በቃ በጥሩ ነገር ብትመጪ አሪፍ ነው። ማንም ይሰርብሽ የለም ያበራታቱሻል ማለት ነው። እና ስለዚህ ጥፋትሽን ጥፋት ነው ሲሉሽ መቀየም የለብሽም። ይሄ ነገር ጥፋት ነው ብለሽ ማስተካከል ነው ያለብሽ ማለት ነው። እና እንግዲህ እንደለመድሽው እንደለመደችው ማለት ነው ፈኪ፣ እንደለመደችው እንግዲህ ሌሎች ጋር ሰተት እንዲያለችው ደግሞ ሰተት ብላ ኢሣም ጋር በቪዲዮ መታ ነበር እና እና እንዳያችሁት፣ ኢሣም ሰላም አላላትም ማለት ነው። ሸሽቶ አካል እንግዲህ ኢሣም እንዳያችሁት ኢክራምን ኢክራም ሰላም ይላል ይጨብጣል፣ ምናምን እንግዲህ እንትናቸውን አናውቅም ያው ብዙዎቹ የፍቅረኛሞች ናቸው እጮኛው ናት ምናምን የሚባል ነገር አለ። በእርግጥም እንደ ማንኛውም ሰው እንደዚ ተጨባብጦ ተሻሽሎ እንትን ይል ነበረ። ነገር ግን እሱን አልፈለገም ያን አልፈለገም ማለት ነው። አሁን እንትና ፈኪ ጋር አሁን መጨባበጥም አልፈለገ እንድትጸገውም አልፈለገ ያችን ግን እውነትም ትክክለኛ ፍቅረኛውና ወይ እንግዲህ ወደፊት ሚስቱ ሊያረጋት ስላሰበ ሊሆን ይችላል፣ ወይ ቃል ኪዳን ስላረጋት ስለአርጎላት ሊሆን ይችላል። እንግዲህ የውስጡን እኛ እናቅም ማለት ነው። ምክንያቱም ያችኛይቱን አይጨብጥም ብሎ ያችኛቱን የሚጨብጥበት ምንም ምክንያት አይኖረውም። እንግዲህ ሀጅ ነብይ ሴት አለመጨበጥ ይሄ ከሌ ከሌ የሚያስመርጥ ነገር የለውም ማለት ነው። እላኔ እንግዲህ ወይኔ ከያኑሮቶ የቀለበት አስሮ የሆነ ነገር ባይኖረው ያችኛይቱን አይጨብጥም ነበር ማለት ነው እና ኢሳም ምንም ጥፋት የለውም፣ አሁኑ ማለት ነው። አሁኑ አሁን እንደ ሶፊ ጋር መጣ ያመጣ የመጣ ሴት ጋር የለም፣ አሁኑ ማለት ነው። ሶፊ ጋር ራሱን ይዘው ሲተሻሽ ነበር፣ ለነባጋም ሲተሻሽ ነበር፣ ፈቲም ጋር ሲተሻሽ ነበር። ሁሉም ሰው እንዲያንተ አይደለም። ስለዚህ ለራስ አዴብ መቅራት አለብህ፣ ለራስ አዴብ ማድረግ አለብህ እንጂ እንደ እኔ ተንዘላዘልኩና እኔ ሀጅ ነብይ ሴቶች ጋር ተሻሽሁና ኢሳም የሚተሻሻል ማለት አይደለም። እና ኤሳን ሳላዲን ቅሮ አልቀርም አላልኩም ማለት ነው። ቆፍጣና ወይ ወበዝ ቆፍጣና ነው ማለት ነው። እንደ እናንተ አይ ስለጠበቅም እዛችም እዛችም ሴቱ ጋር ማለት ነው የማውቀው በተሳካላችሁ እንደፈቀደ እዛችም እዛችም ጋር እንዲሰሙን እዛችም ጋር እንዲሰሙን እዛችም ነው ኮ ኮ ምን አይነት ነገር ነው? በቃ በአንድ እየሰራችሁ ነበር ፈኪ ጋር አይደል እንዴ እ ነባም እንግዲህ ኤብሮ ጋር እየሰራችሁ ነው አርፋችሁ በጥሩ በጥሩ አይዲያ ኑ እንዴ የለመዲያችሁት እዛም እዛም ጋር እንትን ማለቱ ጥሩ አይደለም። እና ደግሞ ኢሣም ምንም ጥፋት የለው ነው አህሙ ማለት ነው። የራስህን በጥሩ በጥሩ ቪዲዮ ነው አሪፍ አሪፍ ቪዲዮ ና ፋኪም፣ እንግዲህ አንድ ቦታ ብትረጊ እንግዲህ አንድኛውን በቃ ሀላልሽን ይዘሽ ብትመጪ የተሻለ ነው የሚሆነው ነው የምልሽ እና እኔ ዲፍረክሽ ነው ያልኩት። በጣም እኔ አንቺ እንደዛ ላረግሹ እኔ በጣም ነው ስቅቅ ያለኝ ና ያፈርኩት ማለት ነው። እና ፈክዬ ለለቦና ስጥሽ አህሙም እንደዛው ኢሣም ግን ሳላዲያን ቀሀላልቱን በጣም ጎበዝ ነህ ማለት ነው። ያው ብር አላታለለህም። ቆፍጠን ብለህ የራስን ማስከበር ሳላዲን ቀሀላልቱን እና ብዙ ኮሜንታተሮችም እንግዲህ አህሙን ትናንት እየሰደቡት ነበረ። እና አህሙ ለራስ ተሳስተ ሰው ደግሞ ልታሳስት ገፈጠርካት ምናልካት ይባላል አይባልም። በጣም ሸም ነው ማለት ነው። እና ውድ ቤተሰቦች ላይክ፣ ሼር እያደረጋችሁ አበረታቱኝ።